ሰላም በያላችሁበት የዓለም ዳርቻ ሁሉ ይሁሉን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ እንሆ እኩለ ቀን 6 ሰዓቱ ነው። አሁን ጀምሯል፣ እስከ 8 ሰዓት ድረስ በርካታ ጉዳዮችን ወደ እናንተ እያደረሰም ይቀጥላል። ከዚህ ሰዓት አንስቶ ለሁለት ሰዓታት ያህል ከእናንተ ጋር ቆይታ የሚያደርገውን ዜና ኢትዮጵያን ጌታቸው ይግዛውና መሀላ ይታደለ ከዚህ ከዋናው ስቱዲዮ እየመራን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ ተመልካቾቻችን። የስድስት ሰዓት አበይት ጉዳዮችን እናስቀድም። የጥላቻ ንግግርና ሀሰተኛ መረጃዎች አሁንም የሀገሪቱ ሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሃን ባለስልጣን ገለጸ ኢትዮጵያ ከመጭ ቅዳሜ ጀምሮ የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ዙር ጉባኤንና የተባበሩት መንግስታት የአፍሪካ ቀጠናዊ ፎረምን እንደምታስተናግድ ተገለጸ ከውጭ የመረጃ ምንጭ ደግሞ ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ጠየቀ። ዜና ኢትዮጵያ እዚህ ሸጉሌ ከሚገኘው የኢቲቪ ዋናው ስቱዲዮ ከምተጠናቀሩ ዘገባዎች ባሻገር ሪፖርተሮቻችን በተለያዩ ስፍራዎች ላይ ሁነቶችን ሲከታተሉን የቆዩት በቀጥታ መስመር እየገቡም ተጨማሪ መረጃዎችን እያጋሩን ይቀጥላሉ። ሪፖርተራችን ይመራደም በቀጥታ መስመር ላይ ነው የሚገኘው። ኢትዮጵያም ከመጪው ቅዳሜ ጀምሮ ሁነቶችን ታካሂዳለች። የያዘው ጉዳይ ደግሞ የጥላቻ ንግግርና ሐሰተኛ መረጃዎች አሁንም የሀገሪቱ የሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሀን ባለስልጣን ገልጸዋል። ይህንን ጉዳይ ይመለከትልናል። ቀደም ሲል ለማንሳት የሞከርኩትን ጉዳይ የያዘው ደግሞ ሞላ ነው። ሞላ በመጪው ቅዳሜ ጀምሮ የሚካሄዱ ሁለት ሁነቶችን ዳስልናል። በኢትዮጵያ የሚካሄዱት ሁለቱ ሁነቶች ደግሞ የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ዙር ጉባኤ እንዲሁም የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ናቸው። እነዚህ ሁነቶችን በተመለከተ ተጨማሪ መረጃዎችን ከሞላ እንወስዳለን። በሌላ በኩል ሪፖርተራችን አባዲ ወይናይን በቀጥታ መስመር ላይ የሚገኘው የሆነ ሁነትን ሲከታተልን የቆየው የአዲስ አበባ ስራና ክህሎት ቢሮ ስራ ፈጣሪ ወጣቶችን አወዳድሮ ሸልሟል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከእሱ እንጋራለን። ሪፖርተራችን ራሄል ፍሬው ከባህር ዳር በቀጥታ መስመር ላይ ነው የምትገኘው። በገጠር ጤና ጣቢያዎች የእናቶች እርግዝ እርግዝና ክትትል የጽንስ ደህንነትን ለማወቅ ያልትራሳውንድ ምርመራ ቀላል አይደለም። ይህንን ችግር ይፈታል የተባለና ለዚሁ ምርመራ የሚውለውን ጄል በመፍጠር የታወቀ አንድ ተማሪን ተሞክሮ ደግሞ በቀጥታ መስመር ላይ ገብታ ተጨማሪ መረጃዎችን ከሷ እንጋራለን። ባልደረባችን መቅደስ እንዳለ ደግሞ የንግድና ቀጠናዊ ትስስር ሚኒስቴር የዘጠኝ ወራት የዕቅድ አፈጻጸምን ምክር ቤቱ ገምግሟል። ይህንን ጉዳይ ከሷ እንወስዳለን። ሪፖርተራችን ተመስገን ተስፋዬ በደቡብ ኢትዮጵያ ክልል ማህበረሰቡ የፕላስቲክ ውጤቶችንና ደረቅ ቆሻሻን የሚያስወግድበት መንገድ ኋላ ቀር መሆኑ የአካባቢ ብክለት እያስከተለ መሆኑን የክልሉ ደንና አካባቢ ጥበቃ ልማት ቢሮ አስታውቋል። ይህንን ጉዳይ በተመለከተ ከተመስገን ተጨማሪ መረጃዎችን እየተጋራን እንቆያለን። ከዜና ኢትዮጵያ ጋር ስትሆኑ፣ ተመልካቾቻችን ልክ እንደ ሁልጊዜ ጊዜ የቢዝነስና የስፖርት ዘገባዎችም ተካተዋል። በቢዝነስ ዘገባዎች ብሩክታዊት ታስራት በስፖርት ዘገባዎች ደግሞ ሀብታሙ ካሴ አርዕስተ ጉዳዮቻቸውን ያስቀድማል። በዜና ኢትዮጵያ የቢዝነስ ሰዓታችን በአዲስ አበባ ደረጃ እየተካሄደ የሚገኘውን ብሩህ አዲስ ሶስት የንግድ ሃሳብ ፈጠራ ውድድር ፍጻሜ መርሃ ግብርን የተመለከተ ጉዳይ ይዘናል። ይህንና ሌሎች ጉዳዮችን ይዤ ካፍታ ቆይታ በኋላ ብሩክታዊት አስራት ትጠብቃችኋለች። እስከዛው ከዜና ኢትዮጵያ ጋር ጥሩ ቆይታ በመስጠል ተመልካቾች በዜና ኢትዮጵያ የስፖርት ጉዳያችን ደግሞ ስድስተኛው የመላ ኢትዮጵያ ጨዋታዎች በጅማ ከተማ ቀጥለዋል። ዛሬም የተከናወኑ የማጣሪያና የፍጻሜ ጨዋታዎች አሉ። እንደዚሁም ከባህር ማሩ ሌሎች ጉዳዮችን ይዘን ከደቂቃዎች በኋላ እንመለሳለን። ሀብታሙ ካሴ ነኝ። አብራችሁን ቆ ዜና ኢትዮጵያን እየተከታተላችሁ ከእኛ ጋር እንድትሆኑ በድጋሚ እንጋብዛለን። አብራችሁን ሆነው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 በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የተለያዩ የፈጠራ ውጤቶች ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናይላቸዋለን። ምሄር ነው ሄሎ ሰበቦ ነጠላ አለብሽ አንስበባኛ አንስበባኛ። እንግዲህ እሑድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ! እንኳን ደስ አላችሁ! የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለበርካታ ወራት ከፍተኛ መሰናዶና ና ዝግጅት ሲያደርግበት የቆየው የእሁድ ቤት ዝግጅታችን ከመጪው እሁድ ጀምሮ ለተመልካቾች መድረስ ይጀምራል። በልዩነት ቤተሰቦች በጋራ ሆነው ሊከታተሉት ተደርጎ የተዘጋጀ መሰናዶ ነው። እንድትከታተሉት ከወዲሁን ጋብዛለን። እሁድ ቤትን በእሁድ መዝናኛ ቻናል ከመጪ እሁድ ጀምሮ ታገኙታላችሁ። ተመልካቾቻችን ወደ ቀዳሚው አጭር ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ ተፎካካሪ የፖለቲካ ፓርቲዎች ጋር ውይይት አካሂደዋል። ውይይቱ ዛሬ ምሽት በኢቲቪ በሁሉም አማራጮች እንዲሁም በተለያዩ የመገናኛ ብዙኃን ከምሽቱ ሁለት ሰዓት ተኩል ጀምሮ ይተላለፋል። እንድትከታተሉትም ከወዲሁ በአክብሮት እንጋብዛለን። ተመልካቾቻችን ሪፖርተሮች በቀጥታ መስመር እየገቡ ተጨማሪ መረጃ ወደሚሰጡባቸው ጉዳዮች ነው የምንሻገረው። ኢትዮጵያ ከፊታችን ቅዳሜ አንስቶ ሁለት አህጉር አቀፍና ዓለም አቀፍ ሁነቶችን ታስተናግዳለች። የፌዴራል ሲቪል ሰርቪስ ኮሚሽን በኢትዮጵያ የሚካሄዱ ሁለት ሁነቶችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በሰጡት መግለጫ ኢትዮጵያ የምታስተናግዳቸው እነዚህ ሁነቶች የአፍሪካ ሕብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ዙር ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ስለመሆናቸው ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ አለማየሁ በቀጥታ መስመር ላይ ነው የሚገኘው። ሞላ እንደምን ቆይተሃል? በመጪው ቅዳሜ የሚጀምሩት እነዚህ ሁለት አህጉር አቀፍና ዓለም አቀፍ ሁነቶች ምንድን ነው የሚጠበቅባቸው? ለኢትዮጵያ ይዘው የሚመጡት ተጨማሪ እድልስ ምን ይሆናል ተብሎ ይታሰባል? መልካም ማህሌት የኢትዮጵያ ሁለት ሁነቶችን ከፊታችን ቅዳሜ ጀምሮ ታስተናግዳለች የመጀመሪያው በአፍሪካ ህብረት አባል ሀገራት የመንግስት ተቋማትና አገልግሎት አስረኛ ዙር ጉባኤ ሲሆን ይህ ጉባኤ በየሁለት ዓመቱ የሚካሄድ ሲሆን ከሁለት ዓመት በፊት በዚምባብዌ በተካሄደ ኢትዮጵያ በውድድር የማስተናገድ እድሉን ማግኘቷን የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ገልጸዋል። ሁለተኛው ሁነት ደግሞ በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ነው። ሁለቱም ሁነቶች እንግዲህ በጎን ለጎን ወይም በትይዩ በአፍሪካ ህብረት አዳራሽ ለሶስት ቀናት የሚካሄዱ መሆኑን ኮሚሽነሩ ዶክተር መኩሪያ በጋዜጣዊ መግለጫቸው ወቅት ተናግረዋል። በዋናነት አስረኛ ዙሩ የመንግስት ተቋማትና አገልግሎት ጉባኤ ትኩረቱን የሚያደርገው የአፍሪካ የመንግስት ተቋማት በተለዋዋጭ ሁኔታዎች ከባቢዎች ውስጥ ሁኔታዎችና ችግሮችን በመቋቋም የተሻለ አገልግሎት የሚሰጡበትና ችግሮችን በመቅረፍ ለአገልግሎታቸውን የሚያሳድጉበት ላይ ትኩረት እንደሚያደርግ ተገልጿል። ይህ ጉባኤ አፍሪካ ሀገራት በተለይም ደግሞ ሲንከባለሉ የመጡ በርካታ ችግሮች አሉባቸው። ከነዚህ ችግሮች መካከሉ አንዱ አገልግሎት የተሳለጠ ለዜጎች ጠቃሚ የሆነና ተደራሽ የሆነ አገልግሎት አለመስጠት ነው። እነዚህን ችግሮች በመፍታት በተለይም ደግሞ በየሀገራቱ ያለውን ልምድ ለመለዋወጥና ለመቅሰም እንደሚያግዝ ተገልጿል። አፍሪካ ሀገራት የመንግስት አገልግሎትን ለማሳለጥና የመንግስት ተቋማትን ከማጠናከር አኳያ በተለይም ደግሞ አንደኛው ከሌላኛ የሚወስዱት ተሞክሮና በተለይ ተቋማዊ ግንባታ ወሳኝ መሆኑ ተመላክቷል። እንደሚታወቀው አፍሪካ ሀገራት ሲንከባለሉ የመጡባቸው በርካታ ችግሮችን ለመፍታት አንደኛው መፍትሄ ተብሎ የሚቀመጠው የመንግስት ተቋማትን ማጠናከር ነው። የመንግስት ተቋማት ሲጠናከር የአመራር ተቋማት የአመራር ድርሻ ይጠናከራል። በዚህ ረገድ ኢትዮጵያም ያላትን ተሞክሮ እንደምታጋራ ተመላክቷል። እንደሚታወቀው ኢትዮጵያ በተለይም የመንግስትና የአስተዳደር እና የአገልግሎት ሪፎርም ወይም ማሻያ እየተገበረች መሆኑ ይታወቃል። በነዚህ ሪፎርሞች በመጀመሪያው ዙር የዝግጅት ምዕራፍ ስምንት ሚኒስቴር መስሪያ ቤቶች ተለይተው ወደ ትግበራ መገባቱን ኮሚሽነሩ ዶክተር መኩሪያ ኃይሌ ገልጸዋል። እነዚህ ስምንት የሚኒስቴር መስሪያ ቤቶች የትግበራ ምዕራፍ ላይ ሲደርሱ የተለያዩ አገልግሎት ማሻሻያዎችን የተመረጡ ስምንት ሚኒስትር መስሪያ ቤቶች ናቸው። በመጀመሪያው ዙር ወደ ትግበራ ምዕራፍ ከዝግጅት ወደ ትግበራ ምዕራፍ የተሸጋገሩት። ይህ ተሞክሮ በሐምሌ ወር በሁለተኛው ዙር ዘጠኝ ተቋማት ተለይተው ወደዚህ የሪፎርም ትግበራ እንደሚገቡ ና በሶስተኛው ዙር ደግሞ ሰባት ተቋማት ወደ ሪፎርም የመንግስት አገልግሎትና አስተዳደር ሪፎርም እንደሚገቡ ተመላክቷል። ከዚህ በተጨማሪም የመሶብ አገልግሎት እንደሚታወቀው ከአንድ መቶ በላይ አገልግሎቶችን በአንድ ማዕከል የሚገኝበት ነው። ይህ የመሶብ አገልግሎት በክልሎች በቀጣይ በስፋት ተደራሽ ለማድረግም እንደሚሰራ አመላክቷል። ይህን ተሞክሮ በዚህ ጉባኤ ላይ ኢትዮጵያ እንግዲህ ለሌሎች አፍሪካ ሀገራት የምታጋራበት መድረክ ይሆናል። ለኢትዮጵያ ደግሞ በመንግስት አገልግሎትና በተቋማት ተደራሽነት ላይ በተለይም በተቋማት ሪፎርም ላይ እየሰራችው ያለውን አገልግሎት ሌሎች አፍሪካ ሀገራት ለማጋራት ይህ ጉባኤ እድል የሚፈጥር መሆኑ ተመላክቷል። ሌላኛው ከዚሁ ጋር ጎን ለጎን የሚካሄደው ሁነት በተባበሩት መንግስታት የአፍሪካ ቀጠናዊ ፎረምም በአፍሪካ ላይ ትኩረት በማድረግ በተለይም ደግሞ እንደ አፍሪካ አጀንዳ 2063ና በተባበሩት መንግስታት የተነደፈው የዘላቂ ልማት ግቦች 2030 ላይ በዋናነት ትኩረት አድርጎ ይመክራል። ሁለቱ ሁነት ሲካሄድ ኢትዮጵያ እያመጣች ያለውን ልማቶችና እየሰራች ያለውን በተለይ የተለያዩ ልማቶችን እነዚህ ጎብኚዎች ለመመልከት እድል የሚፈጥር ይሆናል። ለኢትዮጵያም እነዚህ ጎብኚዎች ወደዚህ ወደ አዲስ አበባ ሲመጡ እነዚህ ልማቶች በአይናቸው የመመልከት እድል ስለሚፈጥር የራሱ የሆነ አስተዋጽኦ እንደሚኖረው ተመላክቷል። ለአሁን ያለው መረጃ ይህን ይመስላል። እናመሰግናለን ሞላ፣ ለመረጃ ጥሩ ጊዜው። ወደ ሌላ የሪፖርተራችን ቀጥታ መረጃ ደግሞ ስናልፍ በደቡብ ኢትዮጵያ ክልል ማህበረሰቡ የፕላስቲክ ውጤቶችንና ደረቅ ቆሻሻን የሚያስወግድበት መንገድ ኋላ ቀር መሆኑ የአካባቢ ብክለት እያስከተለ መሆኑን የክልሉ ደንና አካባቢ ልማት ጥበቃ ቢሮ ገልጿል። በዚህም ምክንያት ወንዞች ላይ ከፍተኛ የውሃ ብክለት እየተስተዋለ መሆኑን የተመላከተው ቢሮው የአካባቢ ብክለት መከላከል ስራ ውጤታማ እንዲሆን በቀጣይ ስድስት ወራት ስራውን በንቅናቄ ለመምራት ዝግጅት ለመደረጉም ተጠቁሟል። ወላይታ ሶዶ የሚገኘው ሪፖርተራችን ተመስገን ተስፋዬ በጉዳዩ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ በቀጥታ መስመራችን ላይ የሚገኘው ተመስገን እንደምንልሃል። በክልሉ የአካባቢ ብክለት ያለበት ደረጃ ምንድን ነው የሚመስለው? ዋነኛ ምክንያቶች ውስጥ ምንድን ናቸው? ብክለቱን ለመከላከል እየታቀዱ እና እየተሰሩ ያሉ ስራዎችም ካሉ እነሱን አክለህ ብትነግረን። መልካም እንግዲህ ጌታቸው፣ ቀደም ሲል መግቢያ ላይ እንዳነሳችሁት በአጠቃላይ እንደ ደቡብ ኢትዮጵያ ክልል የአካባቢ ጥበቃ ልማት ስራን በተመለከተ በየአካባቢው የሚወገደው የቆሻሻ እንደዚሁም ደግሞ የፕላስቲክ ውጤቶች ማህበረሰቡ ከተጠቀመ በኋላ የሚያስወግድበት መንገድ ኋላ ቀር መሆኑን ተከትሎ በተለያዩ አካባቢዎች የአየር ብክለት እንደዚሁም የውሃ ብክለት በተመሳሳይ እየተከሰተ መሆኑን ነው ከደቡብ ኢትዮጵያ ክልል ደንና አካባቢ ልማት ቢሮ የተገኘው መረጃ የሚያመላክተው። ቢሮው ይህንን መነሻ ማድረግ የመከላከሉ ስራ በተለይም ብክለትን የሚያስከትሉ ጉዳዮችን ለይቶ የመስራቱን እቅድ ውጥ ነው ወደ ተግባር መግባቱም ተመላክተዋል። በዋናነት እንደ ደቡብ ኢትዮጵያ ክልል ለብክለቱ መሰረታዊ መነሻዎች ናቸው ተብሎ የሚጠቀሱ መሰረታዊ ጉዳዮች አሉ። አንደኛው ከፋብሪካ የሚወጡ ኬሚካሎች ሲሆኑ እነዚህ ኬሚካሎች በተለይም ወንዞች ላይ እነዚሁም ደግሞ በማህበረሰቡ ዘንድ የአየር ብክለትን ከማስከተል አኳያ ከፍተኛ ተጽዕኖ እየፈጠሩ መሆናቸውን የቢሮ ኃላፊ አቶ ግዛቴ ግጄ ገልጸዋል። በተጨማሪም ደግሞ ሌላኛው ከግብርና ምርቶች ጋር ተያይዞ በተለይም ከማዳበሪያ ጋር ተያይዞ የሚመጡ ኬሚካሎች ጸረ ኬሚካሎችን በሚጠቀሙበት ወቅት ወደ ወንዞች የሚገቡ ከግብርና የሚወጡ ተረፈ ምርቶች ተመሳሳይ የአየር ብክለትን እንደዚሁም የውሃ ብክለትን እንደሚያስከትሉ ነው የተገለጸው። ከዛ ባሻገር ደግሞ ማህበረሰቡ አሁንም በተመሳሳይ ደረቅ ቆሻሻን የሚያስወግድበት መንገድ ዘመናዊ አለመሆኑ በወንዞች ዳር ምስሎች ላይ እንደምንመለከተው የአየር ብክለት፣ የወንዞች ውሃ ብክለት እንዲከተል እያደረገ መሆኑ ተጠቅሷል። ከነኚህ የብክለት አይነቶች በተጨማሪ ደግሞ አሁን አሁን በክልሉ እየተስፋፋ የመጣው የድምፅ ብክለት መሆኑንም የቢሮ ኃላፊ ገልጸዋል። በተለየ መንገድ በተለያዩ አካባቢዎች ከፍ ብሎ የሚሰሙ ድምፆች፣ አንዳንድ ሰዎች ማረፍ ስለሚፈልጉ በዚህ ወቅትም ተመሳሳይ የድምፅ ብክለቶችን በማስከተል ይህንን ስራ የመከላከሉ ተግባር ደግሞ የቢሮ የእቅድ አካል እንዲሆን እየተደረገ መሆኑ ተገልጿል። መልካም እነኝህ ዋነኛ ምክንያቶች መሆናቸውን የሚነገረው ጎን ለጎን ደግሞ አንዳንድ ቦታዎች ላይ ተሽከርካሪዎችን ለማጠብ የሚጠቀሙባቸው ቦታዎችም በተለይ ወንዝ ዳር ተሽከርካሪዎች ሲታጠቡ በወንዝ ዳርቻ የሚደረጉ የአካባቢ ጥበቃ ልማት ስራዎችን ለጉዳት እንደሚዳርግም ተያይዞ ተገልጿል። ይህንን መነሻ ማድረግ እንግዲህ በቀጣይ ጊዜያቶች የመከላከሉን ስራ ይበልጥ አጠናክሮ ለማስቀጠል ቢሮ በዘመቻ ለቀጣይ ስድስት ወራት ይህንን ስራ ለማከናወን አቅዶ ወደ ተግባር እየገባ መሆኑን የቢሮ ኃላፊ ገልጿል። በዚህ መነሻ በነገው ዕለት በጋሞ ጎፋ ዞን በአርባ ምንጭ ዙሪያ ወረዳዎች ይህንን ስራ ተግባራዊ እንደሚያደርጉ ነው የተገለጸው። ከጀርባችን እንደምትመለከቱት መሰል ደግሞ የፕላስቲክ ውጤቶችን የሚያስወግዱ ተቋማት በግልም የሚሰሩ አካላትን የማበረታታቱ ስራ ደግሞ በቢሮ በኩል እየተከናወነ መሆኑን ተመልክተናል። ለጊዜው ያለኝ መረጃ ይህንን ይመስላል። ተመስገን፣ ላደረስከን መረጃ እናመሰግናለን። መልካም ቀን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮች ቀጥለዋል ተመልካቾች። የጥላቻ ንግግርና ሀሰተኛ መረጃዎች አሁንም የሀገሪቱ ሰላምና ደህንነት ስጋቶች መሆናቸውን የኢትዮጵያ መገናኛ ብዙኃን ባለስልጣን ገለጸ። የኢትዮጵያ መገናኛ ብዙኃን ባለስልጣን በጥላቻ ንግግርና ሀሰተኛ መረጃ ዙሪያ ያለበትን ደረጃ የሚያሳይ ጥናት ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ ለመገናኛ ብዙኃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ የሀሰተኛ የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ብለዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም በቀጥታ መስመር ላይ ነው የሚገኘው። ይመር፣ እንደምን ቆይተሃል? በጥናቱ ይፋ የተደረጉ ግኝቶች እና በተለይ ደግሞ ለመፍትሄ ውስጥ ምንድን ነው መሰራት አለበት የተባለውን ከተከታተልከው መግለጫ አጋራን። ይህ ጥናት ይፋ ሲደረግ እንግዲህ በኢትዮጵያ መገናኛ ብዙኃን ባለስልጣን በኩል ለሶስተኛ ጊዜ ነው። ይኸው ጥናትም ለአንድ ዓመት ያህል የተካሄዱ ሁነቶችን የዳሰሰ ነበረ። ማለትም ከጥር 2016 ዓም እስከ ባለፈው ጥር 2017 ዓም ድረስ ነው። እንግዲህ የጥላቻ ና የሀሰተኛ መረጃዎችን ለመከላከል ና ለመቆጣጠር የወጣውን አዋጅም ተከትሎ በእሱ ዙሪያ የተደረገ ጥናት ነው። በአጠቃላይ በነዚህ በአንድ ዓመት ውስጥ የተከናወኑ ሁኔታዎችን በቲክቶክ በቴሌግራም ና በፌስቡክ የተላለፉ መረጃዎችን በአደረገው ጥናት

በተለይ የብሔር ማንነትን የሃይማኖትና የፖለቲካ አመለካከትን በተመለከተ ሀሰተኛ መረጃዎችና የጥላቻ ንግግሮች እየተባባሱ መጥተዋል። አሁንም ቢሆን በሀገር የሰላም ግንባታ ሂደት ውስጥ እንቅፋት እየፈጠሩ ነው። እነዚህ ነገሮች ይባስ ብሎ እየተባባሱ ይሄዱ ናቸው ብሏል በጠና ገኝቱ እንግዲህ በነዚህም የሰላም ግንባታ ሂደት ላይ እንቅፋት እየፈጠሩ ነው። የመገናኛ ብዙሀን ኢትዮጵያ የመገናኛ ብዙሀን ፖሊሲ ቢኖራትም ነገር ግን የሚዲያ ወይም ደግሞ የሶሻል ሚዲያ ካውንስል ወይም ደግሞ የሶሻል ሚዲያ ፖሊሲ የላትም። ይህንን በማውጣት ረገድ ቀጣይ ቀሪ ስራ የሚሆን ነው ተብሏል። በአጠቃላይ የጥላቻ ንግግሮች በቲክቶክ፣ በቴሌግራምና በፌስቡክ የተላለፉ ናቸው። እነዚህ የጥላቻ ንግግሮች ሀሰተኛ መሆናቸው ከታወቀ በኋላ እንኳ ሪፖርት ተደርጎ ለኩባንያዎች ወይም ደግሞ የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች ይህን እነዚህን ቶሎ ያለማንሳትም ክፍተት አለ። በቀጣይ እንደ መፍትሄ ሆኖ መወሰድ ያለበት የተባለው በመገናኛ ብዙሀን በኩል በወጣው የጥናት ግኝትም እነዚህ የማህበራዊ ሚዲያ አገልግሎት ሰጪ ተቋማት በኢትዮጵያ ቅርንጫፋቸውን እንዲከፍቱ ይፈለጋል። የአቅም ግንባታ ስልጠና መስጠት አለባቸው። እነዚህ የአገልግሎት ሰጪ ተቋማትም በማስታወቂያ ከሚያገኙት ገቢ ግብር ለኢትዮጵያ መንግስት እንዲከፍሉም የማድረጉ ስራም ይህንን ማድረግ አለባቸውም ተብሏል። በቀጣይ እንግዲህ ደግሞ የኢትዮጵያ የሚዲያ ልዕቀት ማዕከልንም የማቋቋም ሂደት በዚሁ እየተሰራ መሆኑንና በሂደት ላይ መሆኑንም በዚሁ መግለጫ በዚሁ ጥናት ላይ ይፋ አድርጓል። መግለጫው እንግዲህ በአጠቃላይ በሀገሪቱ ያለውን የሰላም ሂደት ወይም ደግሞ ዜጎች በአንድነት ተባብረው አንድነታቸውን እንዲያጠናክሩ ከማድረግ አንጻርም የጥላቻ ንግግሩ እዚህ ላይ እንቅፋትና ጥላሸት እየፈጠረ በመሆኑ ሊታሰብበት ይገባል የሚል በጥናት ግኝቱ ተመላክቷል። እናመሰግናለን ይመር ለመረጃ ጥሩ ቀን ይሁንልህ። አሁን ደግሞ ወደ ባህር ዳር በቀጥታ እንሻገርና የተማሪዎች የፈጠራ ስራዎችን ወደ ምርት ለማሻገር በአማራ ክልል እየተሰሩ የሚገኙ ተግባራት እንዴት ይገለጻሉ የሚለውን ጉዳይ በተመለከተ ከሪፖርተራችን ራሄል ፍሬው ጋር መጠነኛ ቆይታዎች እናደርጋለን። ከዛ በፊት ይህንን ጉዳይ ለማንሳት የሚያስችለን አንድ የግለሰብ ታሪክን በዚሁ ሁን እናነሳለን። በገጠር ጤና ጣቢያዎች የእናቶች እርግዝና ክትትል የጽንስ ደህንነትን ለማወቅ የአልትራሳውንድ ምርመራ ማግኘት ቀላል አይደለም። የአልትራሳውንድ መሳሪያው ቢገኝም የአልትራሳውንድ ጄል እጥረት ፈታኝም ጭምር ይሆናል። ይህንን የተመለከተው የባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተማሪ ተመቸው ደሴ የአልትራሳውንድ ጄል በመፍጠር ማህበረሰቡን ተጠቃሚ ማድረግ ጀምሯል በባህር ዳር ዩኒቨርሲቲ የምርምር ሀሳቦችን ለመምከር በተቋቋመው የቢዝነስ ኢንኩቤሽንና ስራ ፈጠራ ማዕከል ባገኘው የእውቀትና ና የግብዓት ድጋፍ በአካባቢው በሚገኝ የእሬት ተክል የአልትራሳውንድ ኬሚካል ጄል በማዘጋጀት ሀገሪቱ በውጭ ምንዛሬ የምታስገባውን ምርት ለመተካት ታሳቢ አድርጎም እየሰራ መሆኑን ይናገራል። ከሪፖርተራችን ተስፋሁን ደስታ ጋር ቆይታ አድርጓል። ተከታትለን ስንመለስ ከራሄል ጋር እንገናኛለን። ታማቸው ደስ ይባላለሁ። ከግሎ ፕሮዳክሽን ነው የመጣሁት። እኔ ጄ የመጣሁት ፕሮዳክት ያ አልትራሳውንድ ጀል ነው። አልትራሳውንድ ጀል ከ የአልትራሳውንድ ትሪትመንት ከመካሄዱ በፊት ሰውነታችን ላይ ተቀብቶ በማሹና በሰውነታችን መካከል ያለውን የግንኙነት ስሙዝ ወይም ሕክምናው በደንብ እንዲካሄድ ሊያደርግ የሚችል ኬሚካል ነው ማለት ነው። እንግዲህ በሀገራችን በከፍተኛ ወጪና በውጭ በከፍተኛ የውጭ ምንዛሬ ይህንን ጀል ከውጭ ብታስገባም ከፍተኛ የሆነ እጥረት አለ። በፈለገዊት ደን ሰልፎች ነበሩና ከዛ ሰልፍ ሰዎችን ቀርብ ብለው ስንጠይቅ ያልትራሳውንድ ጄል እጥረት እንዳለና ለዛም ከፍተኛ የሆነ ሰልፍ እንዳለ ተረዳን። ችግሩን ከለየን በኋላ እዚህ ቢቴክ ውስጥ ትልልቅ ሰዎች አሉ ማማከር ጀመርን። እኛም በጎን ስለ ጉዳዩ በደንብ ማወቅ መቆፈር ነበረብንና ፈለግን። ከዛ በኋላ ፕሮዳክቱን ሰርች ማድረግ ነበረብን። ምንድን ነው ይሄ ጠቅሞ ምንድን ነው የሚያደርገው ከየት ነው የሚሰራው የሚል እኛ ሰርቪ አደረግን ማለት ነው። የኬሚካል ኢንጂነሪንግ ባክግራውንድም ስለለኝ እና ከምን መሰራት እንዳለበትና ምን መሆን እንዳለበት ጥናት ሰራን። ከዛ በሀገራችን በሰፊው የሚገኝ በአመት እስከ አምስት ሚሊዮን ቶን በላይ ሀርቨስት የሚደረግ ሀርብ አለ ወይም ደግሞ አልቬራ አለ። ከሱ በመጠቀም ይህን ጀል አዘጋጅተናል ማለት ነው። ኦልሞስት ከስድስት ወር በኋላ የመጀመሪያ ኤምቪፒ ዴቨሎፕ አደረግን ማለት ነው። የመጀመሪያ ያን ሊተካ የሚችል በእጅ ሊጨበጥና ሊነካ የሚችል በመጀመሪያ ስድስት ወር ውስጥ ደቨሎፕ አረግን ማለት ነው። የአማራ ፐብሊክ ሀልዝንም ጭምር ፕሮዳክቱን ሰጥተን ለነሱ ቼክ አስደርገን በእነሱ ፈቃድ ማግኘት ሂደን ቼክ አድርገናልም ፕሮዳክቱን እንዲስሩት እያደረግን እንገኛለን ማለት ነው። እንደምታዩት ግሎው አልትራሳውንድ ጀል ይባላል። እንግዲህ በተለያየ እኛ ያመረት ናቸው፣ በተለያየ አማራጭ ናቸው። በአንድ ሊትር፣ በግማሽ ሊትር ና እንዲሁም ከዛ ባነሰ የትኛውም ክሊኒክ በሚፈልገው አማውንት በማቅረብ የሚፈልገውን ሰዎች ተጠቃሚ ማድረግ ይችላል ማለት ነው። ወደፊት እኛ በምናስበው ወደ አስር ሺህ ሊትር የማምረት ና ኢንዱስትሪዎች የማድረግ ና በዙሪያው ባሉ በተለይ የሰሜን ምዕራብ ሪጅን አካባቢ ባህር ዳር አካባቢ ያሉ ሆስፒታሎችን ከበር የማድረግ እስከ ቀጣይ ዓመት ከጉዳዩ ጋር በተገናኘ ተጨማሪ መረጃዎችን የምታደረሰን ባልደረባችን ራሄል ፍሬው ከኢቢሲ የባህር ዳር ስቱዲዮ በቀጥታ መስመር ላይ ነው የምትገኘው። ራሄል እንደምን ውለሻል? ቀደም ያለውን የተማሪውን ፈጠራም ስንከታተል ነበር ና የተማሪዎች የፈጠራ ስራዎችን ወደ ምርት ለማሻገር በአማራ ክልል እየተሰሩ የሚገኙ ተግባራት እንዴት ይገለጻሉ? መልካም፣ አመሰግናለሁኝ እንግዲህ በአማራ ክልል ብቻ አይደለም እንደ ሀገርም በሚገኙ የከፍተኛ ትምህርት ተቋማት ወቅቱ የተማሪዎች የምረቃ ወቅት ስራዎቻቸውን ደግሞ በተግባር የሚያሳዩበት ወቅት ነው። አካዳሚክ የነበሩ ጉዳዮችን ወደ ተጨባጭ የሆኑ ምርምሮች አሳድገው ይህንን ደግሞ ወደ ስራው ዓለም ይዘው የሚቀላቀሉበት ወቅት ላይ ነው የምንገኘው። ስለዚህ የፈጠራ ስራዎች እጅግ እንደ ሀገር ትልቅ ትርጉም ተሰጥቷቸው በተለይም ደግሞ የስታርታፕ ፖሊሲ ጭምር በዚህ ዓመት ባለፉት ሁለት ሶስት ሶስተኛ ተዘጋጅቶ ይፋ መደረጉ የሚታወስ ነው። ስለሆነም የፈጠራ ስራዎችን ለመደገፍ በአማራ ክልል ቀደም ብለን የተመለከትነውን ተማሪ ጨምሮ በከፍተኛ ትምህርት ተቋማት የቢዝነስና ቴክኖሎጂ ኢንኩቤሽን ሴንተሮች ተቋቁሞ እየተሰሩ ነው የሚገኙት። እነዚህ ተቋማት ተማሪዎች ያሏቸውን ሀሳቦች ወደሚጨበጥ የሚዳሰስ ነገር እንዲያሻግሩት እንዲያወርዱት አስፈላጊ የሆኑ የእውቀት እንዲሁም የግብአት ድጋፍ በማድረግ ነው የሚጀመረው። ከዚህም ባለፈ ደግሞ ምርቱ እጅግ ችግር ፈቺ ለሀገር ጠቃሚ ሆኑ የሆኑ ደረጃ በሚደርስበት ጊዜ ደግሞ ምርምሮቹና ግብዓቶቹ ማለት ነው ተገቢ የሆነ ይህንን እውቀት ይህንን ልምድ ወደ ንግድና ወደ ካምፓኒ ማሳደግ የሚያስችል የእውቀት ሽግግር የሚያገኙባቸው እውቀቶች፣ ትምህርቶች ያገኛሉ ማለት ነው። የባህር ዳር ዩኒቨርስቲ የተመለከትነውን ተማሪ ጨምሮ በርከት ላለ ቀናት እንጀራ ተጋግሮ ማቆየት የሚችሉ እንዲሁም ደግሞ ለአርሶ አደሮች ቲማቲም፣ ሽንኩርት ጠብቀው ቅዝቃዜያቸውን ጠብቀው መቆየት የሚችሉ ምርቶች እንዳይበላሹ ማድረግ የሚችሉ በኬሚካል ኢንጂነሪንግ ምህንድስና ዘርፍ ያሉ ተማሪዎች በርከት ያሉ ስራዎችን ሰርተን ተመልክተናል ሰርተው ተመልክተናል። ከዚህ ባለፈ ደግሞ በሶፍትዌር ኢንጂነሪንግም የሳይበር ደህንነትን የተመለከቱ ስራዎች ከዚህም ባለፈ በቅርብ ወደ እንደ ሀገር እየተገበረ የሚገኘው የካፒታል ማርኬት ላይ ማህበረሰቡ ሊገባ የሚገባው መንግስት እያመቻቸው ያለ የካፒታል ማርኬትን እንዴት ተቀላቅሎ ውጤታማ ማድረግ ይችላል፣ በተለይ በአክሲዮን ግብይቶች ወቅት የሚሉ በርከት ያሉ የፈጠራ ስራዎች ተጨባጭ ወደሆነ ሂደት እየተሻገሩ ተመልክተናል። በአማራ ክልል ከዚህ ቀደም እነዚህንን ልጆች ተቀብሎ ወደ ተግባራዊ የሆነ ወደ ፋብሪካዎች ወደ ስራዎችን ወደሚጨበጥ ምርት ለማድረስ እጅግ ክፍተት ነበረ። በአሁኑ ወቅት ግን የኢኖቬሽንና ቴክኖሎጂ በቢሮ ደረጃ ተቋቁሞ ነው የሚገኘው። በዚህ ባለፉት ሁለት አመታት በርከት ያሉ ጥናቶች ተካሂደው እንግዲህ ይህ ተቋም ለሀገር እጅግ አስፈላጊ በሆነ አደረጃጀት ውስጥ ገብቷል ማለት ነው። እነዚህ ልጆችም እንደ ስታርታፕ ተመዝግበው ስራዎቻቸውን ይዘው ቀርበዋል ማለት ነው። በዋናነት እነዚህ ልጆች የሚቸግራቸው የቦታ የማምረቻ ቦታና የፋይናንስ እጥረት ነው። ይህንንም ቀደም ብያነሳሁት የስታርታፕ ፖሊሲ በሀገር ደረጃ እንዲመልሰው እየተደረገ ነው የሚገኘው ተማሪዎች በቂ የሆነ ፋይናንስ ይዘው አይገኙም። እንዲሁም የማምረቻ ቦታዎችም አይኖሯቸውም። እነዚህን አስይዘው ሊበደሩ የሚችሉባቸው ፕላትፎርሞች እየተዘጋጁ መሆኑን ነው። እንግዲህ በዚህ በነበረኝ ቆይታ የተረዳሁት በዋናነት እንደ ሀገር ስራ ፈጣሪዎች የሚበረታቱበት በተለይ ተኪ ምርቶች እንዲመረቱ እነ ተመቸውን የመሰሉ በሀገር ከበርካታ የሆኑ ምርቶች ወደዚህ የምናስገባቸው ምርቶች እንዲተኩ ማድረግ የሚያስችሉ አቅም ያላቸው የፈጠራ ችሎታቸው እጅግ ተግባር ያወረዱ ተማሪዎችን መመልከት ችያለሁ። እንደ ክልልም እዚህ ላይ በትኩረት እየተሰራ ነው የሚለው መረጃ ከክልሉ ቴክኖሎጂና ኢኖቬሽና ቴክኖሎጂ ተቋም ያገኘሁት መረጃ ይህንን የሚያመለክተው። ራሄል ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን ይሆንልሽ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገር። የሰሜን ጦር ቃል ኪዳን ድርጅት ኔቶ ወታደራዊ ኃይሉን የማጠናከር እቅድ ስጋት አይደለም ሲሉ የሩሲያው ፕሬዚደንት ብላድሚር ፑቲን ገለጹ። ፕሬዚደንት ፑቲን ይህን ያሉት ኔቶ ወታደራዊ አቅሙን ለማሳደግ ከፍተኛ ወጪ እንደሚያደርግ ይፋ ማድረጉን ተከትሎ ነው። ሩሲያም በዩክሬን ላይ የምትወስደውን ወታደራዊ እርምጃ አጠናክራ እንደምትቀጥል ነው ፑቲን የተናገሩት። ኔቶ ወታደራዊ ኃይሉን ቢያጠናክርም ሩሲያ ደህንነቷንና ሉዓላዊነቷን ማስጠበቅ የምትችልበት ከፍተኛ አቅም የገነባቸው ሀገር ስለመሆኗ ገልጸዋል። የኔቶ አባል ሀገራት ከአመት አጠቃላይ ምርት እድገታቸው ወይም ጂዲፒያቸው አምስት በመቶ ያህል መዋጮ እንዲከፍሉ ባቀዱት ስትራቴጂ ላይ ለመምከር በቀጣይ ሳምንት በስዊዘርላንድ ሄግ ቀጠሮ መያዛቸውን የዘገበው ፍራንስ ቱኒፎር ነው። የባህረ ሰላጤው ሀገራት የእስራኤልና ኢራን ግጭት በዲፕሎማሲያዊ መንገድ እንዲፈታ ሙከራ ማድረግ መጀመራቸው ተገለጸ ሳውዲ አረቢያ የተባበሩት አረብ ኤሚሬቶች ኦማንና ኳታር ናቸው የሁለቱን የመካከለኛው ምስራቅ ሀገራት ግጭት መቋጫው ዲፕሎማሲያዊ መንገድ እንዲሆኑ እየመከሩ የሚገኙት የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማንና የተባበሩት አረብ ኤሚሬቶች ፕሬዚደንት መሐመድ ቢን ዛይድ የኢራኑን ፕሬዚደንት ማሱድ ፔዜሽኪያንን በስልክ ማናገራቸውን ፍራንስ ስ 24 ዘግቧል ከዚህ ከከፋው በ ከዚህ ከከፋ በቀጠናው ኢኮኖሚ ላይ ከፍተኛ ጫና እንደሚያሳድርም ግጭቱን ገልጸዋል። ሀገራቱ ግጭቱን በንግግርና በዲፕሎማሲያዊ መንገድ ለመፍታት ጥረት በማድረግ አማራጭ የመፍትሄ ሀሳብን ይዘው መጥተዋል ሲል የዘገበው ፍራንስ 24 ነው። ኢራን ና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ጠየቀ ባለፉት ሰባት ቀናት ግጭት ውስጥ የገቡት ኢራን ና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሀፊ አንቶኒዮ ጉቴሬስ ጥሪ አቅርበዋል የሀገራቱ ግጭት እየተባባሰ መሆኑን እየተናገሩት ዋና ጸሀፊው ሀገራቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል በሌላ ዜና አሜሪካ በእስራኤልና ና ኢራን ጦርነት ውስጥ ከገባች ሊጠገን የማይችል ውድመት ይደርሳል ሲሉ የኢራኑ መንፈሳዊ መሪ አስጠንቅቀዋል። ኢራናውያን ከትራምፕ የቀረበውን የእጃቸውን ስጡ ጥሪ አንቀበልም ያሉት አያቶላው ኢራናውያን እንዲህ ያለ ታሪክ ያላቸው ህዝቦች አይደሉም ብለዋል። እስራኤል በኢራን ላይ፣ ኢራንም በእስራኤል ላይ የሚፈጽሙት ጥቃት እንደቀጠለ ነው። የሰብአዊ መብት ተቋማት መረጃዎች እንደሚያሳዩት እስራኤል በኢራን በፈጸመችው ጥቃት ከ1300 የሚልቁ ሰዎች ሲቆስሉ ከ580 በላይ ደግሞ ሞተዋል። በአንዳንድ የኢራን ከተሞች የምግብና የነዳጅ እጥረት መከሰቱንም ኤፍፒ ነው የዘገበው።